ሰላም ሰላም፣ ቤተሰብ እንደምን አላችሁ? ዛሬ እንዴት ነው? የካሜራ አቀማመጥን እያያችሁት ነው አይደለ? በምክንያት ነው እንደዚህ ያደረኩት እና እንደምታውቁት ፍጡራ ፍጥረን ጨርሰን ቡና ምናም ጠጣን። ከቢታንያ ቤት ነው ያለሁት እና በመሃል ሀብሀብ ፈልጋለሁ በጣም አምሮ የነበረ ምናም ነገር ስላቸው፣ ያው እዚህ ቤት እንግዳ እንደሆንኩ ታውቃላችሁ አይደለ? ስለዚህ እንግዳ ክቡር ነው በሚለው ሙጃሂድና ቢታንያ ሀብሀብ ሊገዙልኝ በዚህ ቅጽበት እንደምታውት ካሜራውን ከላይ ሰቀየ ነው ያለሁት። እናም ሀብሀብ ስንበላ ፕራንክ ላደርጋችሁ አስቤያለሁ፣ ሁለታችሁም ማለት ነው። ያው እንግዳ እስካል ቀበጠ ድረስ ክቡር ነው ይባላል። እኔ ግን ዛሬ ቀብጣለሁኝ ማለት ነው። እየበላን መሀል ላይ ቀውጥ የሆነ ትንታ አይነሳል ምናምን በቃ የሞት ሽረስ በሉት ለመሞት በቃ ጫፍ እደርሳለሁኝ እና ሁለታቸው ማስደንገጥ ነው። እና ኮቴ እየሰማሁ ነው፣ እየመጡ ነው መሰለኝ። ለማንኛውም ተከታተሉኝ እሺ። ካሜራው አይጠፋም። ብራዘር ዘገያችሁ፣ በጣም እኮ ኦኬ። አሲሩን ማምጣው እሱን አሲሩ ይገስ ውለታ በዛብኝ። አላሁ አክበር ምን

ሶፍራ የሚገርምህ ነገር ረመዳን ሲሆን ሀብ በጣም ነው የሚመቸኝ፣ እና ገዝ ሲኩል መጣ ነበር። ራስህ ተንጠለጠል እዛ ተቀመጥ እንጂ። ምን ሆነ? ልትሮጥ ነው እንዴ? ነው ትቆርጠዋለህ? መቁረጥ

ዘበንጂ እት ያዝኩት ስዕለት መሆኑ እንዳለሽ እንደ ሾርማ ሾሩ ማሻአላ ሲያምር ለሷ ማለት ነው። እኔ ባልኩት ሂሳብ እኔ ያው

ግን አብዲ አላፈቃችሁ አሚሲ والله እንዴ! እንደዚህ እና እዚህ አንድ ልጅ አለች ገኒ ምትበል፣ ሁለቱም በቃ ሁሌ እና ግድ ነው

እና የዛን ሰዓት ሀሱንን ለራሱ ምናምን ስትፈክሪ ሰምቼሻለሁ እና ሳልቀደም ልቅደም በማለት ቤተሰብ ግን እና ቤተሰብ እንደምታውት ግን

ፕራንኩ ተሳክቶልኛል። አዎ ወላሂ ክፍት ነው ያው ሀሳብ ተሳክቷል። እንግዲህ ታይ አይ አይ ተሳክቶልኛል። አይሳካላችሁም እምር ተአምር ቢፈጠር፣ እኔም ፕራንክ አታረጉኝም። እኔ ግን ከዚህ የበለጠ ስቃይ ላሰቃያቸው ይችላለሁኝ። ከወዲሁ ያው ይሄን ያረግኩሽ አሁን ስላሰብሽው ነው። ካደረጋችሁ ደግሞ የማረጋችሁ ደግሞ እናንተ አገምቱትም። ለማንኛውም ቤተሰብ የመጣውን ሀባብ ልብላ እንብላ እና ያው ቢታንያና ሙጃሂድ ልብላም አፈር ብላ በሚገባበልኩ ፕራንክ አርጋቸዋለሁ ይባልስ ነው። በጣም ደስ ብሎኛል። ቀጣይ ደግሞ ቀጣይ አሁን እኔ ፕራንክ አላደርግም፣ አላረጋችሁም፣ ግን ካረጋችሁኝ፣ ግን አለቃችሁም። ቻው ቻው ቻው ቤተሰብ።